ስለ ኮሪደር ልማት አስተያየት እየተቀበሉ ነበርና ጋዜጠኞች ከዛ ወላይታው ጋ ሄዱና ስለ ኮሪደር ልማቱ ምን አይነት አስተያየት አለ ሲል ኮሪደር ልማት የሚባለውን ነገር በጣም ጥሩ ነው፣ ግን አሁን ለእኔ ግራ ገብቶናል። ትንሽ ምንድ ነው አሁን አገር ቤት ላይ ሰው ዝም ብሎ ከቤት ወጣ ማለት አካባቢ እንዳለ ጭለማ ነው። ቤት ውስጥ ሲገባ ግን ኩራዝ ወይ የሆነን ነገር የሚበራ ነገር ይኖራል። እዚህ ግን መንገድ ላይ ስትወጡ መብራት አለ፣ በየት ስትገቡ ግን ብዙ ጊዜም መብራት ይጠፋል። ከዛ ቀጠል ላሉ እና ኦሮሞ ጀለሴን ጠየቁት። እኔ ኮሪደር ልማት ጥሩ ነው፣ ለአገር እድገት ምናምን ያለ አስተዋጽኦ ጥሩ ነው። ግን እንጀራ ነው እንደሱ እሱ ገብተን እንበላለን። እንደ ትግሬውን ጀለሴን ደግሞ ሲጠይቁት ለዚህ ኮሪደር ልማት የሚባል ነገር በጣም ጥሩ ነው። ግን ምንድነው መሰለ መንገድ ላይ ዋይ ንግድ አይለ ድሃ መቆመጥ አይችልም እንዴ ዋይ ዱና መኪና ከሌለ በዛ ማለፍ አትችልም ዋይ ለድሃ ምንድነው ጥቅሙ? ለዚህ አገር 85% ህዝብ ድሃ አይደለም እንዴ? ከዛ አለፋሉና ጉራጌውን ሲጠይቁት ደግሞ ኮሪደር ልማት በጣም ግራ የሚያጋባ ነገር ወይ ከቀበሌ ጋር ተያይዞ መስራት መቻል አለባቸው። እንዴት ነው አሁን ቀበሌ ስትሄድ መታወቂያ በጊዜ አያወጡልህም። ኮሪደር ልማት የሚባለው ደግሞ በየጤሻ ሁዳ ሳይቀር መብራት አስገብቷል። እኔ እኮ አሁን ሱቅ እኮ ደንበኛ ሁዳ ጠፋ። ኮንዶም እዚህ ተዘብስፎ ነው ያለ የሚገዛ ሰው ጠፋ እኮ። ህዝቡ ተወዛገበ። ምድርና ሰማዩን እያደበላለቀ ይዘንባል። ከዛ ክንቡዬ ሁለት ስሙኒ ሳንቲሞችን ይዞ እየሮጠ እየሄደ እያለ አዳለጦና ወደቀ። ሳንቲሞቹ ከእጅ ጠፉ። ቢፈልግ አጣቸው። ከዛ በቃ ጊዮርጊስ አረ ጊዮርጊስ ሰማያዊ ብልጭልጭ ድርግም ብልጭልጭ ድርግም ስታረገው እኔ ሁለት ሳንቲም ስሙን ካገኘው አንዱ ለአንተ፣ አንዱ ለእኔ ነው የሚሰጠው፣ ጊዮርጊስ አለና ስለተሳለ ድብልቅልቅ ሲል ድንገት ብልጭ ስትል አንዷን ስሙን ያገኛት ማለት ነው። ከዛ ቀጣዩ ፈልጋት ይፈልጋት ይፈልጋት አጣት ማለት ነው። ከዛ ጊዮርጊስ እኔ የራሴ ፈርግ ያግቻ አንተ የራስ ፈርግ እናውሰዳለን። ግብጽ ኢትዮጵያን በኳስ ስታሸንፍ፣ ኢትዮጵያ ደግሞ አባይን ስትገድብ ብሔር ብሄረሰቦች ቀጣዩን አስተያየት ሰጥተው ነበር እና ወላይታው ተነሳና ይሄ እንትኑን አፈንድተን ለምን በውሃ እናጥለቀልቃቸውም አለ። እሱ ምንም ምን ጥቅም አለው ምናምን ሲባል ከዛ ትግራዊ መሀል ወጣና ዋይ ሎምን አባታቸው እስከ ጫፍ ድረስ ጉጦ ማርገን ዘግተን በውሃ ጥም እንዲያልቁ ማድረግ አንችልም እንዲያል አይ ምን ይህም እኮ ምንም ይረባ ነገር አይደለም፣ እያሉ እያለ መሀል ላይ ጉራጌው ጣልቃ ገባ። ምን ይሄው ነው አሁን ውሃውን እያሸግን አንሸጥላቸውም? ዩኒቨርሲቲ ተማሪ ያለን ጸብ ተነሳ ማለት ነው። በተማሪዎች መሀል፣ በአማራና በኦሮሞ ተማሪዎች መካከል ማለት ነው። ከዛ ጸቡን ለማብረድ የገባ ፌዴራል ላይም ድንጋይ ትንሽ አቀማመሱት። ከዛ ፌዴራል ኃይል ጨምሮ መጣ ያገኘውን ተማሪ እየከሰከሰ ይወስዳል ማለት ነው። ስፔሻሊ ደግሞ ወይ አማራ ወይ የኦሮሞ ተማሪዎች ከሆኑ ማለት ነው። ከዛ እኛ ምናችን ሞኝ ነው ላጥላጥብላን የሶማሌዎች ዶርሜድ ሶማሌ ማለት የሶማሊላንድ ያሉ ተማሪዎች በስኮላርሽፕ የመጡት ማንም ወደ እነሱ ዝር ማለት አይችልም ማለት። ከዛ ከነሱ ጋር ተቀላቅለን ደቅ ብለን ቁጭ ብለናል በመስኮት እያየን የሆነ ጀለንገ ግረጅም ልጅ ይዘው ፌዴራሎቹ ላጥ ላጥ ላጥ አድርገው አቀላጠፉትና ዝም ሲላቸው፣ አረ ይሄ ልጅ ስኮላርሺፕ ተማሪ ሶማሌ ነው መሰለኝ ምናምን ሲሉት፣ አረ ኒሆሮም ሆነኛለ